ከፈረሱ አፍ ስሙ። እኛ ከዚህ በፊት ይህ ስብስብ አማራ ዘራፊ እንጂ አማራ ነጻ ውጭ አይደለም ስልን ነበር። አይደለም አማራ ተነስ፣ ጄኖሳይድ ደርሶባት ልታልቅ ነው ስሉ የነበሩ ቡድኖች አሁን ምን እያሉ እንደሆነ እስኪ ይህም ቪዲዮ ስሙልኝ። አምስት መቶ ሺህ ብር አምጣ ስድስት መቶ ሺህ ብር አምጣ እየተባለ የማንም ወጠጤ በህግ በስርዓት አልገዛም የሚል ማምጣት አለበት የለበት የለበት? ይህን የምትደግፉ ንገሩኝ። ተምረህ መመረጥ ሲያቅትህ በትግሉ ስም ገብተህ አማራን እንድታማርር አማራን እንድታስለቅስ የአማራን ነጋዴ እንድትዘርፍ ነው። አንድ መኪና ሙሉ ቡና፣ ሰውየው ደውሎ ነግሮኛል። የኮምቦልቻ ሰው ነው። ከደብረ ሲና በታች ዝርፍ አረግ መቶ ኩንታል ቡና ዘረፉት። ደውሎ አለቀሰብኝ። እኔ ደውሎ አለቀሰብኝ። ይሄ ሁላ ወንበዴ፣ ይሄንን ጋጠወጥ፣ ይሄን ሌባ ቡድን፣ ይሄንን በአማራ ሕዝብ የተሰለፈ ዘራፊ ቡድን ወደ ሕግ አስገብቶ ማምጣት ያስፈልጋል። እኔ ካልነገርኩ ማንም አይነግርም። የፈለግከውን በለኝ፣ የፈለግከውን ስደበኝ። እያለቀሰ ያለው አማራ ነው አማራ ነው እየደማ ያለው። እያደማ ያለው ሌባው ፋኖ ነው። ዘራፊው ፋኖ ነው። ይህ ወንበዴ ቡድን ልክ ማስገባት ያስፈልጋል። ይገርማችኋል። አንዱን ሰውዬ ገለውት፣ አስገድለውት ቤቱ ሀብት አለ ገንዘብ አለ፣ ከውጭ ነው የመጣው ላይ ያገለግላቸው። ከዛ ቤቱ ሄዱና ሀብቱን ከወሰዱት በኋላ ሚስትየዋን ደግሞ ገመድ ላይ አንጠለጠሏት፣ አንገቷን አነኳት። ከዛ እኛ ስንመጣባት ደንግጣ ራሷን አጠፋች አሉ። ከዛ ያንን ብር ፓውንድ፣ ዶላር ምናምን ቢል ይዘው ሄዱ። እንዲህ አይነት ጋንግስተሮች ናቸው ያሉት። እንዲህ አይነት ጋንግስተሮች፣ ዘራፊዎች፣ ሌቦች፣ ገዳዮች፣ ገበሬውን እፊቱ በመግደል ባሪያ ያደረጉ ናቸው ያሉት። የራሳቸው ከአፋቸው የራሳቸው አለቃ በዚህ መልክ ሌብነታቸውን ሲያጋልጥ፣ አማራን ነፃ ለማውጣት ሳይሆን አማራን ለማጥፋት የተሰበሰበ ሌባ ስብስብ እንደሆነ ከራሱ ከአለቃቸው ስትሰሙ የተሻለ ነው ለማለት ነው።